ቀጥታ ይተኩስብናል፣ አለን ደግሞ ይሰነዝርብናል። አይተኩስም፣ ተኩስም ከተኮሰማ ከሀሳብ ነው በላይ በጣም ቀሽም ሰው ነው ማለት ነው። አደባባይ ላይ ተኩሶብን፣ ከዛ ሀገሩ ህግ ያለበት ሀገር መስትለኝ ያለበት ምንይ፣ እንደዛ ካደረገማ በጣም በጣም ዝና ማለት ደደብ ሰው ነው ማለት ነው። ሌላው ቢቀር ሊሰነዝርብን ይችላል። ስለሱ አታስብ፣ አጸፋውን ሰጥተን ያው ሲረጋጋ ማነጋገር እና ልትደውልለትም ደውልለት አለሁ። ይመጣል፣ ያው እንደመጣ ግንፍል ግንፍል እያለ ሊንተከተክ ይችላል። እኛ ደግሞ መዘጋጀት ያለብህ እሺ፣ መድብር ወደ ኋላ ማለት የለም ከዚህ በኋላ ይምጣ። ዛሬ የሆነ ፍንጭ ማግኘት አለብህ ዝና ሁሉ ነገር ያውቃል። ከሱ ውጭ ሊሆን አይችልም። ዛሬ ክተሳካልን አንድ ነገር እናገኝ ያደር ማለት ነው ለፖሊሶችም ለእኛም ጠቃሚ መረጃ እስቲ እንዳፋ ያደርገው። በቃ ልደውልለት፣ እስቲ እደውልለት። ዝና ብሩክ ያለበትን ተናገረ። ሰላም ጤና ይስጥልኝ፣ ውድ የዚህ ቻናል ተከታታዮች፣ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በባለፈው ክፍል በምሳሌ ድራማ ኤፍራታ ዝናን እንድታጠምደው ከዛም፣ አግተው ሚስጢሩን ለማወጣጣት የእንቅልፍ መድኃኒት ሰጥተው ቢሸኟትም፣ እሱ ግን ተናዶ የእንቅልፍ መድኃኒት የተደረገበት ምግብ ሳይበላ ኤፍራታን አብልቷት እዛው ትቷት ሄዷል ማለት ነው። እንግዲህ በዛሬው ክፍልም ዝና በተደጋጋሚ መድብል ጋር እየደወለ ናግጠመኝ ነው ያለው፣ ያለኸው ልምጣ እያለው ነው። መድብልም እንግዲህ ከዚህ በፊት ከሞገስ ጋር ሲጣላ ደብድቦ ጥሎት ነበርና ያን ቀን እንዲደገም ፈልገህ ከሆነ እኔ በራስህ መንገድ አንተ ያለህበት ሳታስበው መጥቼ አገኘሃለሁ እያለው ነበር ዝናም በጣም ተጨናንቋል። ምክንያቱም ማህሌት ጠፍታበታለች። ማህሌት ደግሞ ስለ እሱ በጣም ብዙ ነገር ታቃለች፣ የሚሰራው ስራ በጨረፍታም ቢሆን ነግሯታል። ሌላ ደግሞ ስለ ብሩክ እሱ እንደሚያውቅ፣ በሱ በኩል እንደታገተ ታቃለች ብሎ ያስባል። ሌላ ብሩክ መጥፋቱን በጣም ለሱ ለስራውም ለስሙም ለታሪኩም በጣም መጥፎ ነው። እናም ስለ ስራው ስለምታውቅ ለነመድብል ከነገረቻቸው እነሱም ለፖሊስ አሳልፈው ይሰጡኛል ብሎ ስለሚያስብ እንግዲህ በጣም ተጨናንቆ የማህሌትን መጥፋት ለፖሊስ እንዳታመለክቺ፣ እኔ ራሴ እፈልጋታለሁ እያላት ነው ለኤፍራታ። ኤፍራታም በጣም በመጨናነቅ ውስጥ ናት ምክንያቱም ማህሌት ጠፍታለች። መድብልና ሞገስ ቁጥር አንድ ያሰቡት ማለት ዝናን አግተው ማወጣጣቱን እንግዲህ አልተሳካላቸውም። ኤፍራታ ለረዥም ሰዓት ሳትነቃ እንቅልፍ ተኝታ ቆይታለች። ስትነቃም እንግዲህ ምንም እንዳልበላ እሷን እንዳበላት ነግራቸው እንግዲህ ቁጥር ሁለት እሱን የሚያገኙበትን መላ እየፈለጉ ነው። ዳጣ የሁላ ጠባቂ ሆናለች። እናም እናቷ ባለማግኘቷ በጣም እንደተሰማት በሌሎች ግን በአባቷ በውሃ በሌሎች በሰላም እና በሁሉም ደስተኛ እንደሆነች እትዬ እና ሰላም እናትነታቸው በጣም ደስ እንደሚል እና እናቴ ባገኛት ልጠይቃት የምችለው እኔ ልጅሽ ነኝ ብቻ ነው የምላት፣ እና እናቴ በጣም ነው የምፈልጋት ብላ እንግዲህ በጣም ተክዛለች። ሉላም ቤተሰቦቿ በማግኘቷ እናም አሁን ባላት ለውጥ ከድሮ በጣም የተሻለች ሰው እንደሆነች በጣም እንዳማረባት ነግራታለች። ብዙ ሰው እንደዛ ይለኛል፣ ግን ከድሮ ምንድነው የተቀየረው ነገር? እያለች ነው ዳጣ ሉላም የምትበይው የምትለብሽው የምታገኝው፣ እናም ደግሞ ውስጥሽ ደስታ ካለው ማታምሪ ቢሆን ታምራ ያለሽ አንቺ ደግሞ በጣም ውብ ነሽ። ድሮም ውብ ነበር፣ አሁን ደግሞ በጣም ውብ ሆነሻል። እንደውም መጥበስ አለብሽ ብላ ስትላት እኔ እንደሱ አይነት ነገር አላስብም ብላ ስትላት፣ እንደውም ቤት እናንተ ቤት ውስጥ ያለው ልጅ ማን ነው እሱ? አይንሽ እንደጣልሽበት ሞገስ ነግሮኛል ብላ ስትላት፣ ናታን ነው እንዴ ስትል፣ አዎ እንደውም እኮ ጠራሹ የሆነ ነገር ሳታስቢማ አይቀርም ብላታለች ማለት ነው። ማህሌት እንግዲህ ጥፋቷ ያለማመን ነገሮች ሁላ ሰው ላይ የመደፍደፍ ችግር እንዳለባት ይታወቃል። አሁንም ቢሆን እስካሁን ድረስ እየተፈጠረው እየሆነው ያለው ነገር በምሳሌ ምክንያት ናት። ይሄ ሁሉ እየሆነብኝ ያለው ምሳሌን ባትኖር አይሆንብኝም ነበረ ብላ ታስባለች። ግን ምሳሌም ቢሆን እሷ ወዳ አይደለም በሽታው የታመመችው፣ ማለት ነው ብሩክም ልጁን የማሳከም ግዴታ ቤቱ ሽጦ ባይሆን በጣም ደስተኛ ይሆን ነበር። ግን አማራጭ ስለሌለው ንብረት እያለው ደግሞ ልጁ እንድትሞት ፍቃደኛ ስላልሆነ ነው። እንግዲህ የጠላችሁ ያ ሁላ ግን ማሰብ አቅቷት ዛሬም ቢሆን ምሳሌን ጥፋተኛ እያደረገቻት ነው እንግዲህ ቅድስት መታ ምሳሌ ለምንድን ነው ምጠያት ምን አድርጋሽ ነው ብላ ስትላት፣ እንግዲህ ላይ የተፈጠረብኝ በምሳሌ ምክንያት ነው እሷ ባትኖር እኮ እንደዚህ አልሆንም ነበረ ብላ ስትላት፣ አይ አንቺ እንግዲህ ችግር አለብሽ፣ ዛሬም ከጥፋትሽ ልትታረሚ አትቺ ብላታለች እንግዲህ ማህሌት የመጎረድ ሁሉም ሰው ብትችል የማጥፋት ፍላጎት ነበራትና፣ ታስሬ አልቀርም ሁላችሁም በየተራ አጠፋችኋለሁ ብላ መሀይብ ብላ ስትሰድባት፣ እንግዲህ ከዚህ በፊት ዝና በተደጋጋሚ እናንተ ያለማወቅ፣ የመሀይብነት፣ የድብድብና ችግር አለባችሁ ብሎ በተደጋጋሚነት ሲሰድባት ነበረና እሷም እንግዲህ ተነቅሰዋለች ማለት ነው። ስድቡ ቅድስትን መሀይብ ብላ ስትሰድባት፣ ይሄ ሰሞንኛ ስድብሽ ነው መሰለኝ ብላ አሹፋባት። እንግዲህ ሻይም የሚጠጣ ነገር ብላ ስትላት እንግዲህ ስድብሽን ጠጪ፣ አንቺ መቼ የምትታረሚ ሰው አይደለሽም፣ ለአንቺ ማዘን አያስፈልገኝ ብላታለች። ስድብልም ማህሌትን ዝናል ለማግኘት ታግዥናለሽ፣ እስከ ቤቱ ድረስ መርተሽ ትወስጅኛለሽ። ቤቱ የት ነው ብሎ ሲጠይቃት እሷ ሞገስም ሉላም እንደሚያውቁት እሷ ልታሳየው እንደማትፈልግ እኔ ምን መቃብሬ ላይ አበባ እንዲኖር እፈልጋለሁ። እሱ ከገደለኝ ግን ያ አይሆንም። እና ግደለኝ እናንተ ግደሉኝ። አሁንም ቢሆን መሞቴ አይቀርም እንጂ ዝና ቤት ላሳያችሁ አልችልም ብለዋለች። መድብለም በጣም ተናዶ አንቺ ምን አይነት ሴት ነች? እንግዲህ ብሩክ እኮ ባልሽ ነበረ። ምትሰሚ ምታዝኝ ሰው ቢሆን የእሱ መጥፋት የእሱ መታገት ይሄን ያክል የደረሰበትን አለማወቅ ለአንቺ ምንሽም አይደለም ምን አይነት ስብዕና ቢኖርሽ ነው ብሎ እንግዲህ ሰድቧት ልታሳየው ፍቃደኛ ባለመሆኗ በጣም ተናዶ ወጥቷል ማለት ነው እንግዲህ ቁጥር ሁለት ታርጌታቸው ምንድን ነው ዝናን በሚሰራው ስራ አስፈራርተው እንግዲህ ሚስጥሩን እንዳወቁበት ይታወቃል እሱ የሚሰራ ወንጀል ነው። የተከለከሉ በህግ የሚያስቀጡ ነገሮችን ወደ ውጭ ሀገር መውሰድና አገር ውስጥ መሰብሰብ ነው። እናም ያ ነገር ለፖሊስ ጥቆማ ቢሰጡ እንግዲህ ጥቆማውን መሰረት አድርገው እነሱም ምርመራ እንደሚያካሄዱበት ያውቃል። እናም እነሱም ያ ነገር እንዳወቁና ያ ነገር ለመንግስት ወይም ለህግ ሪፖርት ካደረጉ እሱ ተጠያቂም ጥፋተኛም ሊሆን ስለሚችል ያ ነገር ከምናደርግብህ አንተ ብሩክ ያለበትን ነግረህ ብሩክን አስለቅቀው፣ ብለው እንግዲህ ሊደራደሩት መሳሪያ ይዘህ እንዳትመጣ፣ በትክክለኛ ፊት ለፊት ተገጣጥመን መነጋገር አለብን። ምክንያቱም እኛ የያዝነው ሚስጥር አንተን ኩምሽሽ የሚያደርግህ ነው። እንግዲህ እኛ ያወቅነውን መተህ መስማት አለብህ። ግን መሳሪያ ታጥቀህም ይሁን ሰዎች ይዘህም መምጣት የለብህም፣ ብለው አስጠንቅቀው ነግረውታል። እንግዲህ ሜዳ ላይ ወይም አደባባይ ላይ ሰው በሚገኝበት ቦታ ተኩሶ እንዳያጠቃቸው ፊት ለፊት ለመቅጠም ተዘጋጅተው እየጠበቁት ነው። እንግዲህ እሱም ያ ነገር እንዲሆንበት ስለማይፈልግ ብሩክ ያለበትን ቦታ ይነግራቸዋል ብለን እናስባለን። እንግዲህ ቀጣዩን ክፍል አብረን የምና ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘሁኝ ባባል